የጽጌልና ከብር እየሄድን ነበረ አስራ ሁለት ሰዓት ከአምሳ ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው አስቡት ሰዓት ገና ነው ለእኛ እየወጣ ነው በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች በዛ ጊዜ ነው መውጫቸው ተከለከልን ፓትሮል ነው አይደለ ስሙ እሱ ይመጣል ቀሚስ ለለበሴ ነጠላ ላደረገች ልጅ እና ማለት አንኢማጂናብል እኔ ምን እንዳስቀርብ መናገር ያቅተኛል። ምን እንደቀረብን እና እየተገፋን የመጣ ነው እና ስ ጽጌ ቀርቶብናል። የጽጌ ወዳጆች ሰላም ለእናንተ የሆነ፣ የእኔ ተወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ጸጋ እና ሰላም በሁላችን ላይ ጸንቱ ይኖር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ተገናኝተናል። ቅዳሴ ላይ ከተነበበው የቅዱስ ጳውሎስ መልእክት ውስጥ የተወሰነችው አላምብላችሁ። በኮሮንቶስ ቤተክርስቲያን ውስጥ በዛን ወቅት አንድ የተነሳ ነገር ነበር። ምን የሚሉ ሰዎች ነበሩ? ትንሳኤ ሙታን አይደለም፣ አንድ ጊዜ ሰው ከሞተ በኋላ በቃ የሙታን መነሳት የሚባል ነገር የለም፣ ሞተን ነው የምንቀረው እያሉ የሚናገሩ ሰዎች ስለነበሩ ለነርሱ ቅዱስ ጳውሎስ እንዴ፣ ሙታን የማይነሱማ ከሆነ ታዲያ ይሄ እንዴት ይሆናል፣ ይሄ እንዴት ይሆናል እያለ የሚያስቀምጥበት ክፍል ነው። ለማንኛውም አንደኛ ኮሮንቶስ ምዕራፍ 15 ከቁጥር 32 ጀምሮ እንዲህ ይላል። እንደ ሰው በኤፌሶን ከአውሬ ጋር ከታገልሁ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፈዋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላል። በቃ ትንሳኤ ሙታን የለም የሚሉ ሰዎች ስለነበሩ ጳውሎስ ምን አለ? ትንሳኤ ሙታን የለም በኤፌሶን ከአውሬ ጋር እንኳን እስክታገል ድረስ ሆኜ ታዲያ ሙታን የማይነሱ እኮ ምን ይጠቅመኛል? እንደዚህ ማድረጉ እንግዲህ፣ ያስ ነገር ሞታለንና፣ እንብላና እንጠጣ። በቃ እየበላን እየጠጣን ብቻ እንኑር፣ በቃ አለ ሞት ነው የሚመጣ ህይወት፣ የለ እንደዛ ነው እያላችሁ ያላችሁት፣ በፍጹም እያለ ነው ቅዱስ ጳውሎስ። በፍርሃት እንኑረ ኃጢአት ኃጢአት አንስራ፣ ይልቁን በጽድቅ እንመላለስ። ለምን የሙታን መነሳት አለ፣ ያኔ ደግሞ ጌታ ለእያንዳንዱ እንደ ስራው ይከፍለዋልና። ስለዚህ የምንጠብቀው ታላቅ የሆነ። የማያልፍ ህይወት ስላለ እሱን እያሰብን በዚህ ምድር ላይ እንኖር እንጂ የሙታን መነሳት እንደሌላ አይነት ነገር ውስጣችን ሰርጾ በቃ ነገ ሞተን ሁሉም ነገር እንደሚያበቃለት ነገር ምን መሞታችን አይቀር እየተባለ ብቻ እንደዚህ አይነት የስንፍና ኑሮን እንዳንኖር ማለት ነው። ስለዚያ የሙታን ትንሳኤ በእውነትም አለ። ምክንያቱም ኢየሱስ ክርስቶስ እርሱ ሞቶ አልቀረም፣ ይልቁንም ሞቶ ተነስቷል እና እርሱ ደግሞ የትንሳያችን በኩር ስለሆነ ጌታ ኢየሱስ እንደተነሳ እኛም ደግሞ እንነሳለን፣ ለዘላለምም ከእርሱ ጋር እንኖራለን ነው መልካም የጌታ ቀን መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋዎች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሡ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው ልሰግድ ነው ናበል ራስ ክልሳ ማለ ቆይ ቆይ ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም፣ አለ በርኩ ሳፉ እንዳይሰማው ማለት ነው። ቆይ ቆይ ብሎ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ላጵሎ ሊሰግድ ነው እያል አዋጅ ነገረ። ጊዮርጊስ ላጵሎ ሊሰግድ ነው እየተባለ አዋጅ ተነገረ። ይሄ ሁላችሁ ልብ ብላችሁ ስሙ ለአብሎ ሊሰግድ ነው ሊሰግድ ነው ሊሰግድ ነው ተባለ። በቃ እንዲህ አርገ ልትሰግድ ከሆነማ አለው እሾ መሃሌ መንግሥት ኩል የሳተን እንዲያው እኔ አዋጅ አስነግር እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀምጡ። እሱ ቆመና ዳዊቱን ይደግሙ አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጉ አለመው አይን ቦም ወይርየው እዝን ቦም ወይሰሙ ተመልከቱ። አፍ ቦም ወይ ነቡ ከዚያ አንፍ ቦሞ እያጸኑ እያለ እንዲህ ያ ነገ እግር ቦሞ እያወሩ የአሕዛብ አማልእክት አጋንንት ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሰማን። ማንን ነው እንደዚህ የምትለው አለችው። አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማናቸው የሚያጉረመርሙ አለ ነገሥታቱ ናቸው። እዚያ ኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን ንግሥቲቱን፣ ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ናስገር ሰው ተሰብስቦላልተው የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ ያቺ ሴት ደግሞ እንጀራዬ እንጀራዬ እያለች የልጅ መድኃኒት እያለ ልጇን እሽኮኮ ብላ መጣች። ሽባ ልጇን ወለ ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ፣ ሁሉም ነገር በጊዜው መልካም ነው። ከእናቱ ትክሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በግርህ ና አለ። ከዚ በኋላ ከእናቱ ትክሻ ወርዶ ያልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራሃል በለዋል። ከዚ በኋላ ሂድና አጵሎን ጊዮርጊስ ይጠራሃል አለ። ይህ ልጅ እየፈራ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ነው። ከዙ መካከል አቁሞ አቆሞ፣ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነኝ የሰገዱልኝ፣ እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ እማውቀው ነገር የለኝ፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ፣ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ እረዳት ሆነ ማለት ነው። ሐዋርያ ሰማይት ሆነ በጊዜው ሲመጣ አንደኛ ተመልኩ ሰራዊቱ ሁሉ ምናል ሽባ የነበረው ልጅ በእግሩ መምጣት አጵሎንስ እንዴት ያለ ደካማ አምላክ ነው። ያ ህፃ ልጅ ዶ የሚያመጣው ለእሱ አንሰግድም። እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ህፃ ልጅ ጠርቶ የሚያመጣው ነው እንዲህ አምላክ በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ እግዚአብሔር። በጊዜው መልካሙን ነገር ይግለጥልን። ሰማይቱ መጣና ታደጋ፣ ጸሎቷን ሰማና ጊዮርጊስ ሆይ ብለን ስንጠራው ቅዱስ ስምህን በፈረስህ መተው ጎብኘን ካለም ዘንዷድነ ክርስቲያን ነበርኩኝ። አሁን አልሐምዱሊላህ ሰልም ያለሁ ማለት ነው። እና የምፈልገው ነገር ይሄ ህፃን ጋብቻ በእስልምና ይሄንን ነገር ደግሞ አስረዱኝ። በቃ በጣም ክርስቲያን ነበርሽ? አዎ፣ አሁን አሁን ግን ሰልም አለሁ አልሐምዱሊላህ ምን ነበርሽ? እሺ፣ ኦርቶዶክስ ወው፣ በጣም ይደንቃል። እስቲ ወላሂ በይ፣ ወላሂ በጣም የክርስትና ስምሽ ማን ነበር? ስለ ክርስትና ስሜ ብነግርህ ባነግርህ እኔ እዚህ ጋ ስለ ስሜ አይደለም። እኔ አሁን የፈለግኩ ማለት ነው ስሜን ሳይሆን እንዲነግርህ የምፈልገው ይሄንን የህፃን ጋብቻ በእስልምና ያልከውን አስረዳኝ ነው ያልኩት። ኦርቶዶክስ ነበር፣ ኳልሽኝ የክርስትና ስምሽን ነገር መቅደስ፣ በጣም ይገርማል። የት ነበር ደብርሽ? እኔ ሀገሬን አልናገርም። እኔ ሀገሬን የምናገር ምናምን አልፈልግም። አሁን ቀጥታ የምፈልገው ነገር ንገሩኝ እንዴ። ደብርሽን ነው ያልኩሽ። መቅደስ፣ የክርስትና ስምሽ መቅደስ ነው። እኔ አረ ኦርቶዶክስ ነበርሽ? እኮ ቅዳሴ አስቀደሰሽ ታውቂያለሽ ወይ? እኔ ስለዚህ ነገር እኔ ስለ ክርስትና ማራት ምናምን አልፈልግም ስለ እስልምና ብቻን ማራት አሁን የምፈልገው ማለት ነው። እኔ ስለ ወደኋላ መመለስ አልፈልግም ወደፊት ነው እንጂ ማለት ነው። እኔ ወደኋላ መመለስ ደግሞ አሁን አልፈልግም፣ ቀጥታ ወደፊት ነው መመለስ የምፈልገው መሄድ እንጂ የሰው ደግሞ የያዘውን እንጂ አልያዘውን ወደኋላ መመለስ አያስፈልገውም ማለት ነው እና አስረዳኝ፣ ይሄን የህፃን ጋብቻ በእስልምና ብቻ አስረዳኝ፣ ከዛ ወጣላችኋለሁ። ይዙ እመሱት እናንተ ማለት ነው። እስቲ አባታችሁ ነው ይበይልኝ አንዴ ከቀርሳ ጋር ማለት ምን ጥያቄ ነው? አባታችሁንም ምለው አላህ ነው እያመለካለሁ በአላህ ስም ብቻ መማል መፈልገው። እሺ አይ ምንም ነገር አትበይ። በክርስትና ህይወትሽ የነበርሽን ህይወት ባጭሩ እስቲ ክርስቲያን እንደነበርሽ ለማወቅ አንዳንድ ነገሮችን አሳይኝ። እስቲ ለምሳሌ ቅዳሴ ታስቀድሽ ነበር። ኦርቶዶክስ ከነበርሽ እንግዲህ ቅዳሴ ልታስቀድሽ ይገባል ግዴታ። ቢያንስ ከሳምንቱ ባይመችል አንድ ቀን እንኳን ሰንበትን ልታስቀድሽ ይገባል። ቅዳሴ ያስቀደሰች ታቀለሽ አብቲ እኔ ጠበል ብቻ ጠበል ተጠምቂያለሁ። ሌላ ነገር እኔ ስለ ክርስትና ህይወቴ እኔ የክርስትና ህይወቴ መሰለ እኔ ሁለት ቦታ ነው ያደኩትም እኔ ብዙም አይደለሁም። እናቴና አባቴ የተለያየ ብሄር ነው ያላቸው። ብሄርና ሃይማኖት ምን አገናኘው? ኦርቶዶክስ ነኝ አልሽ። በይዋ እና ታዲያ ኦርቶዶክስ ነኝ እኔ። እንደዚህ ያለ ነገር ጸበል ብቻ ነው የምጠምቀው፣ ኔል እኔ ቤተሰብ ብቻ ጸበል ያስጠምቁኛል። ከዛ ውጭ እኔ ክርስቲያን መስቀል ብቻ አንገቴ እንዳንጠለጠልኩ ነው እንጂ የማውቀው ሌላ ምንም አይነገር የማውቀው ነገር የለኝም። እና አሁን ደግሞ ይሄንን እንተካከኩ ጀመረው ይሄ ነው ግን፣ እንደዚህ ያለ ነገር ስለዚህ፣ ገብቶሽ አይደለም የሰለምሹ ማለት ነው፣ ምንም የምታውቂው ነገር አልነበረም ማለት ነው። ዝም ብሎ መንገድ ላይ ያገኙሽ፣ ከዛ ሰለምሽ ማለት ነው። ባይዘም ምናልባት በጣም ብዙ ሙስሊሞችም ፈውስን ፈልገው ወደ አንዲቷ ቤተ ክርስቲያን እየመጡ ጸበልን እየተጠመቁ ከሥጋ ደዌ ካላቸው ከርኩስ መንፈስ ይፈወሳሉ። ይህ እግዚአብሔር አምላክ በቤቱ የሚሰጠው ቅዱስ መንፈሱ ነው። ይሄ ፈውስ ደግሞ ላንቺም ለብዙዎችም የሚደረግ ነገር ነው። በጣም ብዙዎች ናቸው እየመጡ በጣም ብዙ ሙስሊሞች ናቸው እየመጡ የሚፈወሱት። አንቺ አንድ ቀንም አንድ ቀንም እንኳን አይደለም ከኦርቶዶክስ ልትሆኚ ማለት ነው፣ በዛ በመንገዱ እንኳን አላለፍሽም። ወላይ ተብሎ ግን ይዋሽልሻል ለእስልምና ተመልከታችኋል። አዳ አራ ጉድ እኮ ነው ማራን ብዬ ለእስልምና ራው የሚያማንቴ ምን አይነት አስተሳሰብ ነው ያለህ አንተ። ለራስህ እዛ የምታማስለውን ነገር አማስለ፣ እኔ እየጠየኩህ ያለውን ነገር ብቻ መልስልኝ። ክርስቲያን ነበር አው ነበርኩ አለች። የክርስትና ስምሽ ምንድን ነው? መቅደስ። መቅደስ ብላት ነው ደብርሽየን ነው እኔ ሀገሬን አልናገርም አለች። እሺ አባታችን ሆይ በይ እኔ አልምልም አለች። እንግዲህ የክርስትና ስሟ መቅደስ ነው፣ ደብሯ ደግሞ ሀገሯን አትናገርም ነው ደብርሽየን ነው ሲባል መልሷ ማለት ነው እንደዛ አባታችን ሆይ

ኢቨን እንኳን ይቺ ልጅ እንኳን ክርስቲያን ሆና ቢሆን ሰምታችሁን። በቤተ ክርስቲያን በር ላይ እንኳን አላለፈችም። እኔ ጸበል እንጂ የምጠመቀው ቅዳሴ የሚባል አላውቅም። የክርስትና ስሟን አታውቅም። መንገድ ላይ ነው የያዟት። እሺ ምን ወላሂ እስቲ በይ አሻዱ ላይ ሌለላ ምናምን በይ እስቲ። አረ ተው፣ አረ ተው።